ዛሬ ሙሉ ቀንም እየተደረገ የዋለው ነገር በሚዲያዎቻቸው እየተከታተልኩ ነው። በርካታ ኢትዮጵያውያን እየታፈሱ ነው። ታፍሰው ትላልቅ መኪናዎች ውስጥ እያስገቡ በአንድ ላይ ወደኋላ ወደ ሀገራቸው እንደሚሸኟቸው ነው እየተናገሩ ያሉት። ነገር ግን ምንድን ነው? የመኖች በዚህ ደረጃ ኢትዮጵያውያን ላይ እንዲቆጡ ያደረጋቸው ነገር ምንድን ነው ካልን እንደምታውቁት እንግዲህ ላለፉት 20 30 አመታት፣ ማለት ይቻላል የመኖች በጣም የዋህ ናቸው። በጣም ደግ ህዝብ ናቸው። ሰው አክባሪ ናቸው። ሀበሻው ስደተኛው፣ ሀበሻው ሶማሊያው መንገድ ሲጓዝ ጠርተው፣ በተለይ ከ15 አመታት ከ12 ከ15 አመታት በፊት የነበረውን ነው ሞር የመን ከጦርነቱ በፊት የነበረችበት ጊዜ ላይ ጠርተው መንገድ ጠርተው እቤታቸው አሳርፈው ምግብ አብልተው፣ ውሃ ቀዝቃዛ ውሃ ሰጥተው መንገድ በመኪናቸው ሸኝተው አቅጣጫ አሳይተው ነው የሚሸኙ። በጣም የተባረኩ በጣም የዋህ ደግ ህዝቦች ናቸው የመኖች። እኔ በደንብ ስለማቃቸው ነው ይሄንን እያልኩ ያለሁት። ከቅርብ ጊዜ ወዲህ ደግሞ ያው ሁላችሁም እንደምታውቁት በተለይ የመን ጦርነት ከገባችበት በኋላ ያው ይሄ ምሽዋር ምናምን የሚባል ነገር ከመጣ በኋላ ማለት ነው፣ የመን ውስጥ ሰው ተይዞ ገንዘብ ላኩ መባል መደብደብ ጀመረ፣ ምናምን ያ ያ ሁሉ ማን ነው እንደዛ ያደረገው? የመኖች ክፋት ኑሯቸው፣ የመኖች አይደለም የጀመሩት። መጀመሪያ የመን ውስጥ ምሽዋር ሲጀመር፣ ምናልባት ድሮ የመን የሄዳችሁ ሰዎች እና አብዱልቀዊ ቀዊ ምናም ምናም የሚባሉ ሰዎች ታቋቸዋላችሁ ብዬ አምናለሁ። በጣም ታዋቂ ፌመስ የነበረ ሰው ነው እሱ። በእነሱ ጊዜ ነው ምሽዋር የተጀመረው። ይሄ ማለት መቼ ማለት ነው? የዛሬ አስራ ምናምን ምናም አመት አስራ አራት አመት ምናምን ጊዜ ማለት ነው። ሶ ሀበሾች ናቸው የራሳችን ሰዎች ናቸው። አስቶርጓሚ ሁነው ሀበሻውን ሲደበድቡ የነበሩ የዛን ጊዜ ሀበሾች ናቸው እንጂ የመኖች አይደሉም። የመኖች በተፈጥሮ በጣም የዋ ደግ ህዝብ ናቸው። እንዲያውም ለኛ ለሐበሾች እንደ የመኖች የታገሰን እንደ የመኖች ያከበረን ህዝብና ሀገር የለም ብዬ ነው የማምነው። ሪሊ እውነታውን የምታውቁት ታውቃላችሁ። አሁን በዚህ ደረጃ ከረጅም አመታት በኋላ የመኖች ምንድነው በሐበሻ ላይ በዚህ ደረጃ እንዲቆጡ ያደረጋቸው ካላችሁ፣ እንዳልኳችሁ ከትናንት ምሽት ጀምሮ የየመን ሶሻል ሚዲያዎች ሙሉ በሙሉ እየተከታተልኩ ነው። የመኖች በጣም ያስቆጣቸው ነገር ትልቁና ዋነኛው ነገር የታጠቁ ኃይሎች ሙሉ ትጥቅ ሙሉ ትጥቅ መሳሪያ ታጥቀው የክልል ባንዲራ ተክለው ይሄ የጦር እንትን ስልጠና በሚመስል ደረጃ ተሰልፈው የጨፈሩ የሚያደርጓት ቪዲዮ በጣም ነው ያስቆጣቸው። ምንድን ነው የሚሉት እያንዳንዱ የመን የሚናገረው ነገር እነዚህ ሰዎች ሀገራችን ላይ መጥተው በዚህ ደረጃ ታጥቀው ተደራጅተው ነገ ጧትኛ ስደተኛ እንዳያደርጉን እንዴት ነው ይህንን ሁሉ ነገር እያየን ዝም ምንለው እንዴ? በዚህ ደረጃ ታጥቀው በሀገራችን ላይ እንደዚህ። በጣም የሚገርመው ነገር መታወቂያ ሁላ ያላቸው አሉ፣ የየመን መታወቂያ የያዙ አሉ። እያሉ የራሳቸውን ዜጎችም ጭምር እስከ መውቀስ ድረስ። ነገር ግን እነዚህ ሀበሾች በዚህ ደረጃ ታጥቀው እስከ መሰልጠን ድረስ በሚመስል ደረጃ ከደረሱ ነገ እኛን የመኖች ይወሩናል። ስለዚህ ይሄ ዑንሱር አይደለም፣ ይሄ ዘረኝነት አይደለም፣ እኛ ከሀገራችን ውጡ እያልን ያለ ነው። ነገር ግን የሚደረገው ድርጊት እንዳለ በጣም አጸያፊ ነው። በጣም እንዴት ነው አንድ ሰው ኑሮን ሊቀይር ስደተኛ ሆኖ የሰው ሀገር ላይ ወጥቶ ታጥቆ በሰው ሀገር ላይ፣ እንዴ እሺ፣ ትጥቁስ ታጠቁት፣ ችግር የለውም። ታጥቃችሁ ስልጠና በሚመስል መንገድ ተሰልፋችሁ መሳሪያችሁን ይዛችሁ እንደዚህ መሆን ጥሩ ነው ለእናንተ ለራሳችሁ? በእናንተ ምክንያት አሁን ስንት ምስክን ስደተኛ ገና ከባህር ወጥቶ በእግሩ ሲጓዝ የነበረ የዋ ስንት ኢትዮጵያዊ ነው እየተንገላታ ያለው በዚህ ሰዓት። ይሄ ሁሉ በማን ነው እየሆነ ያለው? በእናንተ ነው። ኦኬ ሁለተኛው ባለፈው የሆነ ቪዲዮ ወጥቶ ነበር ከአራት ቀን ከአምስት ቀን በፊት ጀምሮ የመኖች በጣም እየተቀባበሉት ያለ አንድ ቪዲዮ አለ። አንድ ሐበሻ የመኒውን በዱላ ሲያባረው እየመታ ሲያባርረው የሚያሳይ ተንቀሳቃሽ ምስል፣ እሱ በጣም ነው ያስቆጣቸው። ሁለተኛ ሁለተኛ ቪዲዮ ይሄ፣ ያ ቪዲዮ ምንድነው የሚባለው? ይሄ ተገላቢጦች ጭራሽ ሐበሻ ለምን በዱል ላይ እያባረረ ሲያሯርጦ ማየት በጣም አይ ዶንት ኖው። እኔ ምን አይነት እኔ ጥጋባችን አንዳንድ ጊዜ ልክ የለውም። የምሬ ነው። በሰው ሀገር ላይ ሆነ ባከበረ ህዝብ ሀገር ላይ ሆነ እንደዛ ማድረጉ ፍጹም ተገቢ አይደለም። ያ ሰው ታማሚ ሊሆን ይችላል፣ ምን ሊሆን ይችላል፣ ምን ሊሆን ይችላል። ግን ችግሩ ደግሞ በጣም የሚያሳዝነው ነገር ይህንን ሁሉ ድርጊት የሚፈጽሙ የኛ ልጆች ቪዲዮውን ቀርጠው ሶሻል ሚዲያ ላይ የሚለቁት የኛው ልጆች። ጫት ተሸክመው ወደ ደንበር ወደ ሳውዲ ደንበር ሲሄዱ እየቀረጹ ቪዲዮ የሚለቁት የኛው ልጆች። ብር ብር እየተከልን ነው ብለው እንደ መስኖ አርገው ቆፍሮ፣ በጣም የገረመኝ ነገር መስኖ አርገው ቆፍሮ አፈር ቆልለው አምስት አምስት መቶ ሪያል ቀበሩና፣ ልክ እንደ አትክልት ውሃ እንደሚጠጣው ውሃ እያጠጡት። ይሄ ምን አይነት ድድብና ነው? ይሄ ሁሉ ያየሁት የመኖቹ ራሳቸው የለቀቋቸው ቪዲዮዎች ላይ ነው። በጣም ይገርማችኋል። ቲክታክ ላይ ምናምን ላይ ፌስቡክ ላይ እንዳለ የመኑ እየተቀባበሉ ያለ ቪዲዮ፣ አንድ ሁለተኛው ቪዲዮ ይሄ፣ ሶስተኛው ይሄ መጠጥ መጠጥ ተሰርቶ በሰባት ስምንት በርሚል ተጠምቆ ምናምን አግኝተዋል እንደዛ። ሌላኛው ሴቶች ወንዶች እየጨፈሩ ራቆታቸው ሱሪ ለብሰው ይሄ የተበለቃቀጠ ልብስ ለብሰው የመን እኮ የሙስሊሞች ሀገር ነው። በነገራችን ላይ የመን ላይ ስትኖሩ ማክበር አለባችሁ። ቢያንስ ያ ሰዎቹ የሚኖርበትን አኗኗር መከተል መቻል አለባችሁ። ሌላው ቢቀር አሁን እንደዚህ አይነት ነገሮች ሲያዩ ተመልኳታቸው፣ ራቁታቸው እንደዚህ እየጨፈሩ ሀገራችንን አበላችሁ። ይሄ ሌላም በጣም በርካታ ቪዲዮዎች አሉ። በጣም በርካታ ቪዲዮዎች የመኖች እያንቀሳቀሷቸው ያሉ በጣም በርካታ ቪዲዮዎች ማለት ነው። ይሄ ሁል እየሆነ ያለው እንግዲህ ይሄንን ድርጊት እሚዳ ይሄ ታጥቆ መሳሪያ ታጥቆ በቡድን ሆኖ እየጨፈረ እየቃመ እንትን የሚለው ነገር ተውት፣ ስፍር ቁጥር የለው የሚለቁት ቪዲዮ። አንዳንድ ጊዜ እኔ ዳውንሎድ አድርጌ እንዳለቀው ሁላ ሼሚ ይዘኛል። የምሬን ነው የምላችሁ በጣም ሸም ይዘኛል። እግዚአብሔር ምስክሬ ነው። ምክንያቱም ሪሊ ማለት በሰው ሀገር ነንጃ እንደዚህ አይነት ታጣቂዎች የመን ውስጥ ሁነው መሳሪያ እንደዚህ ታጥቀው እየጨፈሩ ሃያ ሰላሳ ሁነው ሃያ ሰላሳዎች ዎች እኮ ደግሞ በጣም የሚገርማችሁ ሁሉም መሳሪያ የታጠቀ ነው። ሁሉም መሳሪያ የታጠቀ ነው። እና ምን እያሉ ነበር? በጣም የገረመኝ ነገር ተደጋጋሚ ከአራት ከአምስት የመኖች የሰማሁት፣ አንድ ቪዲዮ ደግሞ የመኖች ወደ ሳኡዲ ለመሄድ ያው የመኖች እንደኛም ይሰደዱ የለ በግራ አድርገው በሳኡዲ ድንበር የመኖች መንገድ ላይ አግኝተዋቸው የኛ ሀበሻ ሽፍታዎች ያው ሽፍታ ሆኖ ይሰራሉ ሀበሾች፣ በነገራችን ላይ ኦኬ፣ ለነዛ የመኖች ለየመኖች ማለት ነው መንገድ ላይ አግተው መንገድ ላይ ይዘው መቶ መቶ ሪያል አስከፍለው ነው የሚለቋቸው። ይሄ ከራሳቸው ከየመን ሚዲያዎች እየተቀባበሉት ያለ መረጃ ነው። ሌላው አንድ ሕፃን ልጅ ወንድሜ የታጠቅ እዚህ ላይ እንደጣፍከው አንድ ሕፃን ልጅ እንዴት እንደተመታ አላቅም። ዓይኑ ይሄ በርበሬ መስሏል እንዳለ ዓይኑ ተመቷል። ያንንም የተመታው የተደበደበው በሀበሻ ነው ብለው በጣም እየተቀባበሉት ያለ ምስል ነው። ስለዚህ በጣም ከባድ ነው ያለው። የእኔ መልእክት አሁን ምንድን ነው? ኢትዮጵያውያን እህት ወንድሞቼ እባካችሁ ምናልባት በዚህ ሰዓት ላይም እንኳን አገር ሰላም ያለ መስሏችሁ የመን ሰላም ያለ መስሏችሁ ስደት የምትወጡ እህት ወንድሞች ልትኖር ትችላላችሁ። በዚህ ሰዓት ወደ የመን ስደት መውጣት ማለት አሁን ባለንበት ሁኔታ አይንህ እያየህ አይንህ እያየህ ጎርፍ ውስጥ መግባት ማለት ነው። ሌላ ምንም እንትን የለውም ወይም ደግሞ መዋኘት ሳትችል ባህር ውስጥ መግባት ማለት ነው። እንግዲህ መዋኘት ሳትችል ባህር ላይ ከገባ ሞት ነው የሚጠብቅህ። አይንህ እያየ አይንህ እያየ ጎርፍ ላይ ከገባ ጎርፍ ይዞ ይሄዳል፣ አለቀ። ስለዚህ ፕሊዝ፣ ይሄ ሁሉ እየሆነ ያለው እንግዲህ እንደምታውቁት ያው በአንዳንድ ጠጋበኞች ምክንያት ነው የመኖች በዚህ ደረጃ ቁጣቸውን እያሰሙ ያሉት። በእርግጥ የመኖች እኛም ሀገር ይኖራሉ ግን እንደኛ አይደሉም። በሰላም ነው የሚኖሩት ንግድ ከፍተው ምግብ ቤቶች ከፍተው፣ የተቸገሩም ችግሯቸው እየለመኑ ነው እንጂ የሚኖሩት እንደኛ ታጥቀው መንገድ ላይ ዘራፊ ሆነው ሽፍታ ሆነው ሰው እያገቱ ሰው እያሰቃዩ አይደለም የሚኖሩት። እኛ ሀገር ላይ ሲኖሩ ኦኬ፣ ያንን ሁሉ አመታት ተሸክመውን አክብረውን የነበሩ የዋህ ህዝቦች የመኖችን በዚህ ደረጃ ማስቆጣት በጣም በጣም አጸያፊና ነውር ነው። በጣም ያሳዝናል። እኔ እኔ አላቅም። ምናልባት ከዚህ በኋላ የመኖች የሚለቋቸውን ቪዲዮዎች ሼር ላደርጋቸው እችላለሁ። ሼር አደርጋቸዋለሁ። ታያዋቸዋላችሁ። በጣም ትገረማላችሁ። ሬሊ ለማመን ሁሉ ይከብዳል። ኤኒዌይስ ምናልባት እኔ እንደ ብሬክስ በዚህ ምድር ላይ በዚህ ዓለም ላይ እንደ የመኖች የዋህ ህዝብ አለ ብዬ አላምነም። በጣም የዋህ ናቸው። በጣም በጣም ለሰው ልጅ ያላቸው ክብር፣ አዛኝ ናቸው፣ ሩህሩህ ናቸው። እኔ በደንብ ስለማውቃቸው ነው። ኦኬ። እኛ ግን የማይነካ ነገር እየነካን የእነሱ ስደተኞችን መንገድ ላይ እየጠበቁ እያፈኑ እያገቱ፣ ከዛም አልፎ የራሳቸውን ዜጋ እየደበደቡ ከዛም አልፎ በሀገራቸው መሳሪያ ታጥቀው ስልጠና በሚመስል ደረጃ ተሰልፈው እንደዚህ ሲጨፍሩ ምናምን ባንዲራ ተክለው ምናምን፣ ይሄ በጣም እኔ ምን አይነት ህሊና እንደሆነ ራሱ ይገርመኛል። ምን አይነት ጥጋብ ነው? ጥጋብ እኮ አንዳንድ ጊዜ እኮ ይሁን ያዝ ማድረግ እኮ ያስፈልጋል። እሺ፣ አሁን ይሄ ሁሉ ስደተኛ እየታፈሰ ያለው ምንድን ነው የሚሆነው? ወዴት ነው የሚሄደው? እንዴ፣ ትናንት እኮ ሁለት መቶ ሶስት መቶ ሺህ ከፍሎ ድንበር ላይ የደረሰ ምስኪን ስደተኛ አለ። ጥጋበኞቹ ያው ሀብታም ናቸው፣ ብር አላቸው። የሚሰሩትም ሐሺ ጫት በቃ እዚህ ህገወጥ ነገር ስለሆነ ገንዘብ አላቸው። እነሱ አይቸገሩም። ቢያዙም ቢመለሱም ችግር የለውም። እኔ የሚያሳዝነኝ የአባቱ መሬት ሽጦ የአባቱ እንስሳ ሽጦ መሬት ቤት ሽጦ የሚሰደደው ምስኪኑ ስደተኛ ነው። አሁን ወዴት ነው ሊገባ የሚችለው ያ ስደተኛ? ያ ሁሉ ምስኪን ወጣት ከነድካሙ ሳያርፍ አንድ ቀን እንኳን አረፍ ብሎ ንጹህ ውሃ ሳይጠጣ አሁን እንደዚህ እያፈሱ ሲመልሱት በጣም ያሳዝናል። በጣም ሪሊ እኔ አላቅም ምን ማለት እንዳለብኝ፣ ግን እየሆነ ያለው ነገር ሁሉ ያሳፍራል። አሁን የመኖቹ እንደዚህ ሲቆጡ እኛ እንደዚህ ሆኑ፣ እንደዚህ እንዴት እንደዚህ ያደርጉናል ምናምን አይነው። እኔ የሚያሳዝነኝ አሁንም እየተናገርኩ ነው። የሚያሳዝነኝ ምስኪኑ ስደተኛ ነው፣ ምንም የማያውቀው ሳውዲ አረቢያ ገብቼ ሰርቼ ቀይራለሁ ብሎ ስደት እየወጣ ያለው እዛ ታጥቆ እየጨፈረ ያለው ስንት ነገር እያደረገ ያለውማ ተውት። ያው መቼስ ለሱ ልታዝን ላዝን አልችልም። እኔ እግዚአብሔር ድረስላቸው። እኔ ሌላ ምንም እምለው ነገር የለኝም። ፈጣሪ ድረስላቸው። በጣም ያሳዝናል። ያሁን በጣም ብዙ ሰው እየታፈሰ በአንድ መኪና ላይ አርባ ሀምሳ ሰው እያስገቡ እያወረዱ ወደ ሀገራችሁን እንሸኛችኋለን ብለው ነው እየመለሱ ያሉት። በዚህ ሰዓት ምናልባት ቤተሰቦቻቸው ወደ ሳኡድ እንሄዳለን ብለው የሚወጡ ሰዎች ካሉ ግን ጋይስ ወደ ገሃነም ነው እየሄዱ ያሉት ማለት ነው። ምክር ለግሷቸው፣ በተለይ በዚህ ሰዓት ወደ ስደት ሊወጡ የሚችሉት ማለት ነው። ሌላው ደግሞ ያው በተቻለን መጠን በተቻለን መጠን አረብኛ የምትችሉ ሰዎች በመቆጣት የሚሆን ነገር የለም። ባይዘው የመኖችን ብትቆጧቸው በዚህ ሰዓት ምንም የሚሰራ ነገር አይደለም። ከተቻለ ከተቻለ ሁላችንም እናንተ እውነታችን ነው ልክ ናችሁ። እንደዚህ እንደዚህ የሚሰሩ ልጆች ይኖራሉ። ነገር ግን ስንት ምስኪን ስደተኛ አለ። እባካችሁ ይሄንን ሁሉ ምስኪን ስደተኛ አታባርሩት። ስንት ሺህ ገንዘብ ጨርሶ ነው እየመጣ ያለው። እኛም ሀገር ብዙ የመን አለ። በእርግጥ እናንተ ሰው አክባሪዎች ናችሁ፣ ለዘመናት አክብራችሁን በሀገራችሁ እንደፈለግን ተንቀሳቅሰን እንደፈለግን ወጥተን አብልታችሁ አጠጥታችሁ የምትሸኙን ህዝቦች ናችሁ እናቃለን የሚል ይሄ ጥሩ ንግግር ብቻ ብናሰራጭ መልካም ነው ብያምናለሁ። ከዛ ውጭ ግን የመኖች እንደዚህ ሁኑ ምናምን ምንታመጣላችሁ እንደዚህ ምናምን እያላችሁ ቪዲዮ የምትሰሩ ልጆች ካላችሁ ግን ይበልጥ ነገሩን ታባብሱትና እየጋለ ይሄዳል። ያው የሚያልቀው እዛው ያለው ወጣት ነው ሚስኪን ስደተኛ ማለት ነው። ተመልከቱት እንግዲህ ከ20 ከ30 ሺህ በላይ ነው። ትናንት በወጣው ፎቶ እንኳን ራሱ 20 30 ሺህ ህዝብ አንድ አካባቢ ላይ መኖር ማለት እንግዲህ በጣም ያሳዝናል። ምን ሊበሉ ይችላሉ? የመን የመን እኮ አሁን ለራሳቸው ጦርነት ያለበት ሀገር እኮ ነው። ረሃብ ነው። እነርሱ ራሳቸው ችግር ውስጥ ያሉ ህዝቦች ናቸው። ስለዚህ ይሄ ሁሉ ወጣት ወደ ኋላ መልሰው ቢጥሉት የሚያስጠልለው የለ፣ የሚያበላው የሚያጠጣው የለ፣ በረሃብ የሚያልቅ ወጣት ራሱ ብዙ ነው የሚሆነው።